ድረሱልኝ ነው። እኔ በቃ ድረሱልኝ ነው። አላህ ባገዛችሁ። ሁላችንም በደንብ ተረድተናል ብዬ አስባለሁ። ብዙ ከዚህ በላይ ማስረዳት አይችሉም። የእናት ህመም ተናግሮ አይደሉም፣ ከፊታቸው መረዳት እንችላለን። እኚህ እናት የኔ እናት ብለን ሁላችንም ማሰብ እንችላለን። የኔ እናት ህመም ሩቁ ነው ይሰማል፣ ሩቁ ነው ይሰማል። ታሟሉ። ከምንም በላይ ደግሞ ሁለት ህመም ነው። እኔ እናት የምታመሙት የኩላሊታቸው ህመም አንድ ነው። ልጆቼን ደስታቸውን በሚያይበት ጊዜ፣ ክብራቸውን በሚያይበት ጊዜ እያለን እናታችን ምንም አይሆነው። ሁላችንም ተረባርበን እናታችን በአጭር ጊዜ ውስጥ ከሀገር ውጭ ሄዶ እንታከሙ። ሁላችንም ዛሬ ተረባርበን እናሳክማቸዋለን። ፈጣሪም ይረደናል። አስር ሺህ አራት መቶ ሰው ይታያል። በገንዘብ ማገዝ የምትችሉ በገንዘብ ታግዙናላችሁ። በገንዘብ ማገዝ የማትችሉ ደግሞ የመጀመሪያው ትልቁ እርዳታ ይህንን ላይቭ የቀስተ ምልክት እየነካችው ሂስቶሪ ላይ ፖስት አድርጉ፣ ሼር እና ኮፒ ሊንክ ላይቡንም ሪፖስት አድርጉ። እንቀጥላለን። አካውንት ምናልባትም እየተናገርን አሁን ሰዓትም እንዳይሄድብን አጭር ሰዓት ነው የምንጠቀመው። በዛ አጭር ሰዓት ውስጥ የሚሰሩ ነገሮች ይሰራሉ። ምናልባትም አንድ ሰው ብቻ አንድ አሳቢስትና ወደ ስራ አነጓ አሰፋ፣ ሀሳብ አለ። አሰፋ እሺ፣ ተምክን እንደምን አለ? ሚዩትን ክፈት። ወንድማችን ሁሉ ሰላም፣ እግዚአብሔር ይመስገን። ከቻለን ደግሞ ሁላችንም ቪዲዮ ብንከፍት ጥሩ ነው። ዋንቲ አንቺ ደግሞ በቪዲዮ መምጣት ብቻ እጅግ በጣም ደስ ይለናል። ቪዲዮ በጣም ባሪያል ያነሳልናል። ይቅርታ አንድ አምስት ደቂቃ ስቶኝ ያለበትን ቦታ ሳይቻለሁ። ሁላችሁም ቪዲዮ ውጡልን ከቅርታ ጋር ዋንቲ ይሰማል ለይታችን ዋንቲያ እሺ ተምክን ቀጥል፣ አንድ ደቂቃ ብቻ አመሰግና አለሁ እቺ እናታችን ያው ትንሽ ብዙ ተረጂ ብዙ እርዳታ የሚያስፈልጋቸው ሰዎች ስለበዙብን ነበር እና በነገሮች መደራረብ ምንም ማሳካት አልተቻለም። ብዙ ሙከራ ተደርገዋል። እነሙርቲ ብዙ ሰርተዋል እና ብጌታቸው ብዙ ልጆች እዚህ ላይም የሌሉ ልጆች አሉ። ያው የቀን ጉዳይ ነው እና ፈጣሪ ያሳካው ቀን ነው የሚሳካው። አንድ ነገር ዛሬ ላይ ያው ያው ከልብ ከልብ ላመሰግን እፈልጋለሁ። ማስተር ድቨስትልን ያው እያረክ ያለሁ ነገር ለሌላውም ብዙ እንትን ወጣቱንም የሚያሰምር የሚያስተምር ነው። ለሰው መኖር ትልቅ ደስታን የሚሰጥ ነገር ነው እና በዚህ ትቀጥል አደራ የእናታችንን ህይወት ማታደግ አለብን። ቢያንስ የልጆቿን አላለም ሰው ልጆች አሳድጎ ለወግ ማድረግ ሲያበቃ ነው እና ትልቁን ደስታ የሚያገኘው ያንን እንኳን ህይወቷንም የሚያሳጣ ነገር ነው እና በተቻለን አቅም የተቻለን አድርገን እቺን እናታችንን ህይወቷን እንታደግላለሁኝ። እጅግ አድርጌ አመሰግናለሁ። ምናልባት ጅማ አካባቢን ያለሁት ኔትወርክ እንትን እያለ ነው እና እሱን ከወዲ እንድታቁልኝ ነው አመሰግናለሁ ማስተር ለማንኛውም ያው አስር ሺ ብር ሰጥቻለሁ አስር ሺ ብር ይስጥልን ወንድማችን ታሚንኪን የሚባል ወንድማችን አስር ሺ ብር ድጋፍ አድርጓል አብዲ ጤና ይስጥልን እንኳን ደህና መጣህ ወንድሜ ሰላም ሳልልህ አልቀጥልም ብዬ አመሰግናለሁ አመሰግናለሁ። ማስተር እንደምን ደህና ነህ? ሁሉ ሰላም? እንኳን ደህና መጣችሁ። አንድ ጊዜ እንትናል አስተካከል፣ እሺ እናስተካክላለን። ከታይ ላይ ሰው እየቀነሰ ስለሆነ አንድ ጊዜ ሁላችሁም አካውንት ሁለት መቶ ብር ቻለንጅ ነው የምንጀምረው። ከሁለት መቶ ብር እንጀምራለን። ሌሎቻችሁ እንዳትወጡ አዳራችሁን ታብታብ አድርጉ። ላይቭን ሂስቶሪ ላይ ፖስት አድርጉ። በተራ በተራ እያስተባበርን እንቀጥላለን። እዚህ ገስት ላይ የተቀመጡ ሰዎች በተራ በተራ ወደታች እየወረድን ሌሎች ሰዎችን እያስገብን ነው የምንቀጥለው። የተወሰነ ሰዓት ብቻ በተራ በተራ ነው የምናስተባብረው። አንድ ጊዜ ተዘጋጁልኝ። የኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ አንድ ሺህ ሰላሳ ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት አንድ ጊዜ ደግሞ ልንገራችሁ። አንድ ሺህ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ነብል ታምራት። ሁለት መቶ ብር ቻሌንጅ ነው ምንጀምረው ሁለት መቶ ብር ቻሌንጅ ነው ምንጀምረው። በሁለት መቶ ብር እናታችንን ማሳከም እንችላለን። በሁለት መቶ ብር የእናታችንን ህይወት መታደግ እንችላለን። በሁለት መቶ ብር እናታችን ጎን መቆም እንችላለን። ለሻይ ቡና፣ ለካርድ፣ ለታክሲ ለተለያየ ነገር ስልካችሁ ላይ ሁለት መቶ ብር ካለ ለእኝህ እናት ህክምና እንዲሆን ትልካላችሁ። ተመልከቱ እንግዲህ ስንቀሳቀስ፣ ተመልከቱ የኢትዮጵያን ህዝብ ደግነት እዚህ ላይ መመልከት ትችላላችሁ። የኢትዮጵያ ህዝብ ደግነት ተመልከቱ። እዚህ ጋር አንድ ጊዜ ደግም ይልናገር የኢትዮጵያ ንግድ ባንክ በቁጥር መጻፍ የምትችሉ አሴ እኔ ስናገር እዚህ ውስጥ ላይ ሁላችሁም አካውንት መያዝ አለባችሁ። በተራ በተራ ስለምናስተባብር በተራ በተራ አካውንት ቁጥር እየነገራችሁ ስለምታስተባብሩ አካውንት ቁጥር አጠገባችሁ ላይ ባለው ወረቀት ለጽፋችሁ አዘጋጁ። የኢትዮጵያ ንግድ ባንክ አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ነብል ታምራት። ትራንዛክሽኑ ሲንቀሳቀስ የኢትዮጵያን ህዝብ ደግነት በዚህ ስልክ ላይ መመልከት ትችላላችሁ። ይህ የምትመለከቱት ገንዘብ እናታችሁን ለማሳከም የምታደርጉት ርብርብ ነው። እናታችን ይታከማሉ። የኢትዮጵያን ህዝብ ደግነት፣ የኢትዮጵያን ህዝብ መልካምነት የኢትዮጵያን ህዝብ የልብ ደግነትን ተመልከቱ። እዚህ ላይ ትራንዛክሽኑን ቁጥሩን መጥራት ከሚችለው በላይ በከፍተኛ ፍጥነት እየተንቀሳቀሰ ስለሆነ መጥራቱን አልችልም። ፋይናሊ አንድ ላይ ደምሬ የገንዘቡን መጠን አሳውቃቸዋለሁ። ሞባይል ባንክንግ ምን ያህል ገንዘብ እንደሚሰበሰብ እዚህ ላይ ያሳያል። አራት ሚሊዮን ብር ሲሞላ ሞልቷል ብለን እናቆማለን። ለአራት ሚሊዮን ብር ነው የምንሄደው። በገንዘብ ማገዝ የምስሉ በገንዘብ እንድታግዙ በገንዘብ ማገዝ የማትችሉ ደግሞ አስር ሺ ሰባት መቶ ሰው አላችሁ። ሁላችሁም ሁላችሁም ሁላችሁም ትልቁ እርዳታ የእናንተ እዚህ ቦታ ላይ መቀመጥ እና ይህንን ላይቭ ታብታብ ማድረግ ነው። ወደ አስር ሚሊዮን ቀይሩ። በፍቅርና በትህትና እንጠይቃችኋለን። እናንተ ካላገዛችሁን፣ እናንተ ካልተባበራችሁን፣ የእናንተ ድጋፍ ከሌለ እናታችን አይታከሙም። ያለ እናንተ ከእግዚአብሔር በታች ማሳከም አንችልም። ያለ እናንተ ከእግዚአብሔር በታች ለእናታችን ለህክምና በፍቅር ልለምናችሁ በፍቅር ልለምናችሁ። ሁላችሁም ታብታብ አድርጉ ሁላችሁም ታብታብ አድርጉ። አስር ሚሊዮን ቀይሩ። ከታች በኩል ደግሞ የቀስት ምልክቷን እየነካችሁ ሂስቶሪ ላይ ፖስት አድርጉ ሂስቶሪ ላይ ፖስት አድርጉ። ወገን፣ እጅግ በጣም ነው የሚገርመው። ተመልከቱ፣ የኢትዮጵያን ህዝብ ደግነት ተመልከቱ። እዚህ ስልክ ላይ አሴ ይታያል። የስልኩ እንቅስቃሴ ትራንዛክሽን እንደሚንቀሳቀስ ለእናንተ እየታያችሁ ነው። መቁጠር አትችልም፣ መንገር አትችልም። መቁጠር ስለማልችል ነው። ሙርቲ አካውንት ይዘሃል? ይምላ ያግዘህ። እሺ አንድ ጊዜ ሙርቲ ማስተር ድምፅህ ይሰማል? ይሰማል። እንደ ሀሳብ ሰዎች በኮሜንት ቴሌብር እያሉ ስላሉ እንደ አጋጣሚ እንደ አስፈላጊነቱ መጠቀም እንችላለን። በመሀል በመሀል ካላቸው እነግርሃለሁ፣ ትክስት አደርግልሃለሁ፣ በውስጥ ቴሌብራቸውንም አሳውቅሃለሁ። ግን መያዝ ነው። እንቀጥል እና አንድ ጊዜ ሙርቲ ደግመህ በኦሮመኛ ተናገር። በተጨማሪ ደግሞ እዚህ ውስጥ ላይ ላሉ ሰዎች ሁሉም ሰው ስቶሪ ላይ ፖስት እንዲያደርግ እንዲሁም ላይቭን ሼር እንዲያደርጉ ትናገራለን። ሚዩት ንጥፋት። አንተ ሙርቲ ሚዩት ላነግታት ሙርቲ እንደምን አለሽ እይታችን እንደምን አላችሁ? ደህና ናችሁ? አሁን አርፍጄ ነው የመጣሁት። ይቅርታ አድርጉልኝ። ሁለት ሰዓት እንደተባልኩ አልመጣሁም። ምንም ችግር የለም። በመጣሽ ሰዓት ላይ ትቀጥያለሽ። እንኳን ደህና መጣሽ፣ ስለመጣሽ ደስ ብሎናል። ደህና ነሽ? ደህና ያው እዚህ ጋር አስራ አንድ ሺህ ሰዎች አላችሁ ሁላችሁም እናታችን እህታችን ሁሉ ነገራችንን እንወዳት እኛ ማገዝ እንችላለን ዛሬ ሻይ የምንጠጣበት ዛሬ የምናጠፋው ከሁለት መቶ ብር በላይ ነው እና ሁላችሁም እየተባበርን የእናት ህይወት እንታደግላለው እኔም አካውንት መናገር ችላለው ሁለት ሁለት መቶ ብር ብቻ ነው የምንጠይቃችሁ ሁለት ሁለት መቶ ብር ብቻ እባካችሁን ስለ እግዚአብሔር በቃ እንዴት እንደምንጠይቃችሁ አላውቅም ያው አይታችኋል ሁላችሁም እና እናታችንን እንታደጋት አንድ ሺ ሶስት ስድስት ሰባት ስምንት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት። ልድገምላችሁ አንድ ሺ ሶስት ስድስት ሰባት ስምንት ሰባት ዜሮ ይቅርታ፣ ሃያ ስምንት አራት ስምንት ሰባት። ሁላችሁም እንተጋገዝ። ለዚህ ጊዜ ካልሆንን የእናታችን ህይወት መታደግ አልቻለን። እኛ ምንም የሰው አይደለንም የሚባለውና፣ እባካችሁን እባካችሁን በፍቅር በፍቅር እጠይቃችኋለሁ እናታችን ህይወት መታደግ ያው በእጃችንና እናታችንን ደግሞ እናተርፋታለን። ከእግዚአብሔር ጋር ሁላችንም እንተባበር እንተጋገዝ። ወጣቶች ሁላችንም እዚህ ጋር አስር ሺህ ትታዩኛላችሁ። እባካችሁን ሁለት ሁለት መቶ ብር ለእናታችን ስንል እናስገባ። እናታችንን እናስብ። እቤት ያለች ያሳደገችንን እናት እናስብ እና የእናታችንን ህይወት እንታደግ እላለሁ፣ እለምናችኋለሁ በፍቅር እሺ ቀቀቡ ቀም ነው ለመብቻ ወነቀብደን

ዛሬ ሌላ ከእኛ ጋር ቆይታ ታደርጊያለሽ። ይሄንን እንደምታደርጊ አለሁኝ። እስከ መጨረሻ አለው አለው ማስተርዬም በምንም ደረጃ አለው እስከ መጨረሻ ብሳለሁ፣ የእናቴን ህይወት ታደጋለሁ እኔም